አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። የረመዳን ስራ እንዴት ነው? ያው እንደሚበዛ አቃለሁ። ከላይ ቪዲዮ ላይ ያለች ህይወታችን በጣም ሳይ የምር በጣም ነው ያዘንኩላት ሀቂቀ ማለት ነው። እኔ እንኳን ስራ የለብኝም ማለት ሴትዮ አቋም ምርጥ ነውና፣ የረመዳን የምግብ ሳይሆን የኢባዳ ነው ብላ ነው የምታስበው። ስለዚህ ስራ የለብኝም ማለት አንድ ሸርዋ አንድ ቀለለች ፈጢራ ነገር ምናምን ከሰራን አለቀ። እንደዛ ነው ራት ሩዝ ምናምን ሰራሉ። አራት ሰዓት ላይ ስሆር ደስ ያላቸው ተነስተው ውሃ ጠጥተው ይተኛሉ። ተምር በለበን በልተው ይተኛሉ። በቃ እንደዛ ነው እንጂ እኔ አልሐምዲላ የለብኝም። ግን እንደነዚህ አይነት እህቶችን የምርታይ በጣም ነው የሚያሳዝነኝ። እኔ በፊት ነበርኩበት እና የሚገርም ነው መኝታ የለም እግር መንቀጥቀጥ የእግር ውስጥ ውስጥ እግር መቃጠሉ ምናምን ወገብ ህመሙ የምንቆምበት ተኝተን ታኝተን ደግሞ ሳናስበው ሰዓቱ ደርሶ የምንነቃበት ራሱ አላህ ብቻ ከባድ ነው እና ለማንኛውም ባላችሁበት አላህ ይጠብቃችሁ ችግር የለውም እየተገባደደ ነው እያለቀ ነው እና አንዳንዴ እንደነዚህ አይነት እህቶችን ሳይ አለቀልን የሚሉ ሁሉ ይመስለኛል የምርሀቄ ሐቂቃ ሳያችሁ ያሳዝኑኛል ማለት ነውና አልহামዱሊላ ብቻ ምንም አልቀረውም ከተጠቀሙት አላ አድርገንና ስራ ነው አይዟችሁ በርቱ ጠንክሩ ለማንኛውም ዛሬ የመጣሁትኝ ሁለት አመት ኮንትራክት ከጨረስን በኋላ ከፊል ወደ ሌላ ሰው መሄድ እንችላለን ወይ የሚለውን ነገር ታችን ሰማኝ ሰጠችበት መልስ ነው ይሄንም ጥያቄ ነበር ማለት እኔ አሁን ከጨረስኩ በኋላ በራሴ መንገድ መሄድ ነው የምፈልገው ማለት ስፈቅድልኛለ ቻ ትፈቅድልኝም አይዶ ነው አላቅም። ብቻ እንደዛ ሁሌም ጥያቄ ውስጥ ነበርኩ። እና ምን አለበት ብትፈቅድልኝ እሽ ብትለኝ ምናምን ላለሁ ሁሌ። ነገር ግን ይህን ከሰማው በኋላ ትንሽ ጥያቄዎችም ስለተመለሱ ነገሩም ስለተበራራልኝ ጥያቄ ነው እና መልስ ይሆናቸዋል ብዬም ስላሰብኩ ነው። ሁለት አመት ከጨረስን በኋላ ደግሞ ጥሩ ሰው ካገኘ ነጻ የምንወጣበት እድል የሚኖረናል ብዬ አምናለሁ ማለት ነው። ያው በክፍያ ነው፣ ሱሮ እነዛም ክፍያ ይጠይቃሉ እንደዚ አይነት ነገር ነውና እንግዲህ ፈጣሪ ይርዳን ከማለት ውጭ ምንም አማራጭ የለም። ግን ኮንትራት ከመሆን ይሻላል የሚለውን ነው። ለማንኛውም ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉ። አበረታቱኝ አይዞሽ አይዞሽ ብላችሁ እኔ እናንተው ሚስኪን የማዳም ቅመመኝ እና አበረታቱ ለማለት ወዳለው በመቀጠል እስቲ ቪዲዮ አይተን እንመልሳለን። ምንድነው ያልሽኝ? ማየ ከፊልስ ነበረኝ አይሰጡኝ እንደሆን ነው እንጂ። እሽ፣ ደካልሁም። እሽ፣ ከሱ ማይ። እሺ፣ ሁለት አመትሽን ከጨረሽ በኋላ አይመለከታቸውም። ግዴታሽ ሁለት ዓመት ነው። እንደውም በጥሩ ስነምግባር ከፊል ካለሽ መቀየር ትችያለሽ። ያም የሚሆነው ምንድነው እነሱን አይደለም የሚያስፈቅደው፣ አንቺን አዋውሎ የላከሽ ከኢትዮጵያ ሰራተኛና ማህበራዊ ጉዳይ አለ። ስለዚህ ያ ሰራተኛና ማህበራዊ ጉዳይ ሄዱና ከፊሎችሽ ማለት ነው፣ እቺ ሰራተኛ በዚች ከፊል ስም ሁለት አመት ጨርሳለች፣ አሁን ደግሞ ወደ እኔ ላደርጋ ትፈልጋለሁ ብሎ የሚጠይቀው የት ነው? መክተብ ላመል ነው። ሁለት አመት ነው ግዴታሽ፣ እሷ ጋር ተዋውለሽ የመጣሽ ከሁለት አመት በኋላ መብትሽ ነው የፈለግሽበት ቦታ ሂደሽ መስራት። እነሱ እምቤ ማለት መብት የላቸውም። ችግሩ ምንድን ነው? በጣም ከባድ የሆነ ችግር ያለው እውነተኛ የሆነ ጥሩ የሆነ ዜጋውን የሀገሩን ዜጋ ሴትምቶ ወንድም ማግኘት ይከብዳል ከፊል አሁን አንዳንድ እህቶች ፈልጊልን ከፊል እንውጣ ወተንን ስራ ምናምን ይላሉ ይሄ ሀላፊነቱን ወስዶ ተሯሩጦ ወጥቶ ገብቶ ምናምን የሚወስደን ሰው አይገኝም ዜጋዊ ሆነ ያ ነው እንጂ የሚጠፋው ያንን ካገኘሽ እሷን ማማከር አይጠበቅባቸውም ቀጥ ብለ ሁለት ዓመት ሽልክ እንደጨረሽ ቀጥ ብሎ የት ነው የሚሄዱት ሰራተኛና ማህበራዊ ጉዳይ ሄዱና እች ልጅ ከዚህ እስከዚህ አመት እዚህ ቤት ሰርታለች አሁን ደግሞ ከእሷ ቤት ወጥታ እኔ ጋር እንድሰራ ወይም በእኔ ስር እንድትሰራ በእኔና በልጅቷ መካከል ስምምነት ስላለ ከዚህኛው ወደዛኛው ነቀል ያድርጉልኝ ብሎ ከፊልሽ ሂሉ ይጠይቃል ማለት ነው። ስለዚህ እምቢ ሊሉሽ አይችሉም። ሁለት ዓመት ስለሆነ ግዴታሽ ለዛውም ያበረታታል። በጥሩ ስነምግባር ስለጨረሽ ማለት ነው። ግን የማይችለው ማንም ቢሮ አይችልም። ከዚህ በፊትም ነግሬያቸዋለሁ፣ በተደጋጋሚ ይጠይቁኛለችሁ። ቢሮ ሂጂ መቀየር እፈልጋለሁ ወይም ደግሞ ቢሮ ብሄድ አይቀይረኝም የምትሉ ቢሮ አይችልም። ቢኮዝ፣ ያዋዋለን ለሁለት አመት ነው። አግሪመንቱ በአንዲት ዜጋ ላይ በቤት ሰራተኛ ላይ የተዋዋለ ሁለት አመት ብቻ እንድትሰሪ፣ ሁለት አመትሽን ሰርተሽ ጨርሰሽ እንድትወጪ ይፈለጋል። ወይም ደግሞ እዛው መቀጠል መብትሽ ነው። ለምን እየፈለግሽ ማዳምሽም እየፈለገች ቢሮ አይመለከተውም። አንቺን ወስዶ የማሳፈር ማለት ነው። አንድ እዛው መቀጠል፣ እዛ ደግሞ ማትቀጤ ከሆነ ሰራተኛና ማህበራዊ ጉዳይ ሄደሽ አንቺ ሳትሆኚ አንቺ ከእሷ ቤት ወጥተሽ መሄድ ስለማቺ ከፊልሽ ሙሉ ዶክሜንት በመስጠት ለምሳሌ ፓስሽን ምናምን በመስጠት ቁጥር ምናምን በመስጠት ሁሉ ፋይልሽ ስለሚወጣ ሰራተኛ ከዚህ እስከዚህ እዚህ ሰርታለች፣ አሁን ልወስዳት ነው ብሎ ዋስሽ ሄዶ ከሰራተኛና ማህበራዊ ጉዳይ ወይም ከመክተብ ላመል ሙሉ ለሙሉ ፋይልሽን ወደ እሱ ሊያደርግ ይችላል። ለዛውም እነሱ ናቸው የሚጠይቋት በአንቺ ስር የሰራች ሰራተኛ ነበረች፣ አሁን ደግሞ ይሄኛው ቀጣሪና እሷ ተስማምተዋል። ከአንቺ ወስደው ሊያሰራት ይፈልጋል። እና በዚህ በዚህ ቀን ልጅቷን አስረክቢ ተብላ ተጠይቃ በክብር ወስዳ፣ ራሱ እዛ የምትሰጥሽ ጊዜያዊ ማረፊያ ምናምን አለ። ርክክቡን ማንንትን ይላል መክተብ ላመል ያደርጋል ማለት ነው። ስለዚህ አይመለከታትም። እንቲሆር ካገኘሽንትን ከፊል ካገኘሽ መብትሽ ነው። ዜጋ የሆነና መስፈርቶችንም ያሟላ ባለፈውም ጠቅሼላቸዋለሁ። ጤናማ የሆነ ገንዘብ ማስያዝ የሚችል ቤት ያለው ዜጋ የሆነ ብዙ አይነት ከእዳ ነፃ የሆነ ብዙ አይነት መስፈርቶች አሉ። ዜጋም ሆነው ያንን የሚያሟሉ የሚፈቀድላቸው ማለት ነው። ያንን ካገኘሽ ትቻለሽ። እሷ የመከልከል መብት የላትም። አመሰግ እንግዲህ መልዕክቱን እንዳዳመጣችሁት ነው። ትንሽ ውሰብሰብ ያለ ነገር ማለት ግራ የሚገባችሁ ነገር ይኖራል እና ማለት መጠየቅ የሚችለው ያኛው አዲስ ያመጣችሁት ከፊል ሄዶ ይጠይቃል ኤምባሲ ማለት ነው። ከዛ በኋላ ነው ሰዎቹ ከዛ የሚደውሉ ላለ ሰዎቻችሁ እንጂ እናንተ አይደላችሁም። ከሷ ጋር ስምምነት የምታደርጉት እሷን አይመለከታትም፣ እሱን አይመለከታውም ከዚህ በኋላ ማለት ነው። እና ግራ እንዳትጋቡ፣ መውጣት ከፈለጋችሁ፣ ትክክለኛ ሰው፣ ተአማኒነት ያለው ሰው ካገኛችሁ፣ እንደዛ ማድረግ ትችላላችሁ። ያላችሁ ቤት ቤት ደግሞ አሪፍ ከሆነ እና የተሻለ ቤት ከሆነ ባትወጡም እመክራለሁ። ምርጥ ቤት ከሆነ ማለት ነው። ስሩ፣ አርፋችሁ ተቀመጡ ውጭ ቢወጣም ሌላ ነገር ነው እንጂ ስራ የለም። እንደዛ እንደዛ የሚባል ብዙ ነገር ስላለ አይ ቲንክ ታውቁታላችሁ። በሚዲያውም ሲያለቅሱ እየሰማችሁ ነው። ኢቨን ሆብዝ መግዣ ራሱ ያጡበት ሰዓት አለና ጥሩ ከሆኑ አርፋችሁ ስራችሁን ስሩ። እንደዛ አይነት ነገር የምትፈልጉ ከሆነ ደግሞ ጥሩና እውነተኛ ታማኝ ሰው፣ ጤነኛ የሆነ ሰው ፈልጋችሁ አድርጎ ራሳችሁን ጠብቁ። የማዳም ቅመሞች ሁሉም በዚህ ሰዓት በቃ አጀሉም አረቡም ሁሉም እንዳነስቶ እኛ ላይ ነው እና የሰፈረው ተጠንቀቁ። ጊዜው ከፍቷል፣ አሁን ላይ ማለት ነው። ከዚህ ውጭ እኔ ምንም ልላችሁ አልችልም፣ ወላሂ በጣም የሚያሳዝን የሚያሳዝን ታሪክ እየሰማን ስለሆነ ተጠንቅቃችሁ የምትሄዱበትን ነገር ጥንቃቄ እና ስርዓት በተሞላበት አካሄድ አድርጋችሁ የምትሰሩትን ስራ አድርጎ መልካም እድል መኝላችኋለሁ። የእናንተን ክፉ መስማት በጣም ከባድ ነው እና ክፏችሁን አያሰማን በርቱ፣ ጠንክሩ፣ አይዞን፣ ወዳችኋለሁ። ቤቴን ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀራቀሩ። ሰላም ሁኑልኝ።